የኢራን የሚሳኤል ሰይፍ ወደ ቀይ ባህር ዞራ የሞሳድ ሰላዮች ተዘናግተው በኢራን ተያዙ ትራምፕ ወደ ጦርነቱ ይገባሉ ወይ ተብለው ተጠይቀው አስገራሚ አጭር መልስ ሰጡ ጠቅላይ ሚኒስትር አብይ አህመድ በተመኙት ቀይ ባህር ኢራን የሚሳኤል ሰይፏን መዥረጣለች ከዚህ በኋላ የሚተርፍ የለም ስትል ዝታለች የአረብ ሀገራት ከጎኗ እንዲሰለፉ እየጠየቀች ሲሆን የምትደግፋቸው አማጺ ኃይሎችም አለይታቸውን እየሰጧት ነው ሁቲ ደግሞ በቀይ ባህር ላይ ኢራን ሰራሽ ሚሳኤሉን ደግነው የእስራኤል የሆነ ሁሉ የሚሳኤል ራት ይሆናል እያለ ነው። የሚሳኤሉ ጦርነት ቀጥሏል። አሁን ደግሞ ሌላ ጉድ ተሰምቷል። ኢራንና በኢራን የሚደገፉ ኃይሎች ሚሳኤላችን በእስራኤል አይገደብም፣ ቀይ ባህርን ይሻገራል እያሉ ነው። በኢራን የሚደገፉ ሁቲ ከዚህ ቀደም በፍልስጤማውያን ላይ እስራኤል የምትፈጽመውን ጥቃት በመቃወም በቀይ ባህር የሚያልፍ የእስራኤልና የእስራኤል ደጋፊ ሀገራት መርከብ አያልፍም ሲል ተደጋጋሚ የድሮን ጥቃት ፈጽሞ ነበር። ዛሬ ደግሞ እስራኤል ከኢራን ብላይ በምትፈጽመው ጥቃት ከኢራን ጎን ሆኖ የእስራኤል የሆነን ሁሉና ከእስራኤል ጀርባ ያለ ሁሉ በቀይ ባህር አልፋለው ካለም ሚሳኤሉ ዝግጁ ነው ብሏል። በእርግጥም የመካከለኛው ምስራቅ እሳት ወላፈኑ ቀይ ባህር ላይ እየታየ ነው። የኢራን ሚሳኤል የቀይ ባህርን ደጅ እያንኳኳ ነው። ጦርነቱ በዚሁ የሚቀጥል ከሆነ ሁቲ በቀይ ባህር የሚያልፉ የእስራኤል መርከቦችን በሚሳኤል እንደሚያጠቃ ዝቷል። የሚሳኤልና የድሮን ጦርነቱ አራተኛ ቀኑን አስቆጥሮ ቀጥሏል። አለም ወደ ሦስተኛው የዓለም ጦርነት ከመቻውም ጊዜ በላይ የቀረበችበት ጊዜ ሆኗል። ቴልአቪብ ተሸብራለች፣ ቴህራንም ተናውጣለች። እንደ ከዚህ ቀደም አንድ ሁለት ጊዜ ሚሳይል በመወርወር የሚቆም ግጭት አይመስልም። ኢራን እስራኤልን በፍጹም አቅሜ እደበድባለው ስትልም ጥቃቷን ቀጥላለች። እስራኤልም ኢራን ኒውክለር ስትታጠቅ ቁሚያ ያላይም በሚል ስሜት ደብደባዋን ተያይዘዋለች። በእርግጥ ግጭቱ ወደ ሙሉ ጦርነት የማደጉ ነገር አይቀር ይመስላል። በዚህ ጦርነት እስራኤል ያሏትን ሚሳኤሎች፣ ድሮኖችና የሚሳኤል መከላከያዎቿን ሁሉ እየተጠቀመች ትገኛለች። ሰላዮቿም በቴህራን ምድር እንዳሻቸው እየተንቀሳቀሱ ነው። ሁሎም በዛሬ ዕለት የሞሳድ ሰላዮች በኢራን ደህንነቶች ተይዘዋል። ፍጻሜያቸው ስቅላት ነው ተብሏል። በኢራን የተያዙት ሰላዮች ቁጥር ሁለት ነው። እነዚህ ተያዙ የተባሉት የሞሳድ አነፍናፊ ሰላዮች መጨረሻቸው ሞት እንደሚሆን እየተዘገበ ነው። ከዚህ ቀደም ኢራን የሞሳድ ሰላይ ይዛ ስቅላት መፍረዷ ይታወሳል። እስማኤል ፌክሪ አሚር ከተባለ የሞሳድ ወኪልና ከሌላ የእስራኤል ሰላይ ጋር በመገናኘት ሚስጥራዊ የሆኑ የኢራን ቦታዎችን የሚመለከትና ሌሎች ቁልፍ መረጃዎችን ለእስራኤሉ የስለላ ድርጅት በማቀበል ተጠርጥሮ በዲሴምበር 2023 በቁጥጥር ስር ውሎ ነበር። እንደ ኢርና ዘገባ ተጠርጣሪው በኢራን መንግስት የቀረበበትን ክስ ከማመኑን በተጨማሪ ለዚሁ ስራው በክሪፕቶ ከረንሲ ክፍያ መቀበሉ በማስረጃ ተረጋግጧል። አራተኛ ቀኑን ባስቆጠረው የኢራን እስራኤል ቁርቁስ ከሁለቱም ወገን የከፋ ኪሳራ እየደረሰ ነው። ኢራን የምትተኩሳቸው አብዛኞቹ ሚሳይሎች ሰዎች በንጹሃን የጎላ ጉዳት እያደረሱ ቢሆንም የእስራኤል ጥቃቶች ግን እንደ ጋዛ ሁሉ በንጹሃን ላይ የሚያደርሱት ጉዳት እጅግ የከፋ እንደሆነ ተነግሯል። ላብነትም በዛሬው ዕለት እስራኤል በኢራን ሆስፒታል ላይ የፈጸመችው ጥቃት ማሳያ ነው። ጥቃቱ ኬርማንሻህ በተባለች ከተማ ውስጥ የሚገኘው ፋሪቢ ሆስፒታል ላይ የተፈጸመ ነው። ኤርና የተባለ የኢራን እስላማዊ ሪፐብሊክ የዜና ወኪል በጥቃቱ በሰው ላይ ጉዳት ስለመድረሱ ያለው ነገር ባይኖርም ነፍስ አድን ሰራተኞች ወደ ሆስፒታሉ መላካቸውን ዘግቧል። የኢራን የውጭ ጉዳይ መስሪያ ቤት ቃል አቀባይ እስማኤል ባጊል ስለ ጥቃቱ እንደተናገሩት በሆስፒታሉ የተፈጸመው ጥቃት ከባድ ሀጅ የዓለም አቀፍ ሕግ ጥሰትና የጦር ወንጀል ነው በማለት ከሰዋል። ትናንት ሌሊት የኢራን ከባድ የሚሳኤል ድብደባ በኋላ እስራኤል ከባባድ ጥቃቶችን እንደምትፈጽም ዝታለች። ድሮኖቿ፣ የጦር ጄቶቿና ሰላዮቿ አሁንም በኢራን ግዛት ስር ያለ ከልካይ እንደሚገኙ ትናገራለች። በተለይም የእስራኤሉ ኤፍ 15 ተምዘግዛጊና ተወርዋሪ የጦር ጄት በልበ ሙሉነት በኢራን ሰማይ ስር እየተገማሸረ እንደሚገኝ ተዘግቧል። ይህ ተምዘግዛጊ የጦር ጀት እስራኤል አሉኝ ከምትላቸውና ለክፉ ቀን በሚል ከተዘጋጁ ጀቶች መካከል አንዱ ነው። ጀቱ አሜሪካ ሰራሽ ሲሆን ጀቶቹ በሚሸከሙት ክብደት በሚያካልሉት ርቀትና በፍጥነታቸው የዘመኑ የመጨረሻ ቴክኖሎጂ ውጤት ናቸው። እስከ 13300 ኪሎ ግራም የሚመዝኑ የጦር መሳሪያዎችን መሸከም የሚችሉት እነዚህ እንደ ቂጣ የሚገለባበጡት ጀቶች 12 መካከለኛ ርቀት ተምዝግዛጊ ሚሳይሎችን የመሸከም ትከሻ አላቸው። በሰዓት 3581 ኪሎ ሜትሮችን የሚጓ ዋዙ ሲሆን የዓለማችን ፈጣኑ የውጊያ ጀት የሚል ቅጽል እንዲሰጣቸው አድርጎታል። ዘመናዊ ራዳር ሴንሰሮችና የኮሚኒኬሽን መሳሪያዎች ተገጥመውለታል። በየትኛውም የአየር ሁኔታ በቀንም ሆነ በምሽት ጥቃት ማድረስ ይችላል። ይህ በአሜሪካዋ ሚዙሪ ግዛት ሴንት ሊዮስ ከተማ የሚመረተው አደገኛ ጀት አሁን ላይ በአሜሪካና እስራኤል ብቻ እንደሚገኝም መረጃዎች ያሳያሉ። ይህ ኤፍ 15 ተምዝግዛጊና ተወራዋሪ የጦር ጀት በአሁኑ ወቅት በኢራን ሰማይ ስር እንዳሻው እየተመላለሰና እየተገማሸረ ነው። ኢራን እስካሁን ድረስ ይህን ጀት መትታ መጣል ለማጣል አቅቷታል። እስራኤል በቀጣይ ላቀደችው የበቀል ሰይፍ ይህን አስፈሪ የጦር ጀት እንደምትጠቀምም እየተነገረ ሲሆን፣ ኢራን ጀቱን መቋቋም ትችላለች ወይ የሚለው ግን በበርካቶች ዘንድ በጥርጣሪ እየታየ ነው። ሌላው እዚህ ጋር የሚጠቀሰው ጉዳይ አሜሪካ ሙሉ ለሙሉ ወደ ጦርነት ትገባ ይሆን ወይ የሚለው ነው። አሜሪካ በይፋ ጦርነቱን ከተቀላቀለች ዓለም ወደ ማያባራ አስከፊ እልቂት ሊገባ እንደሚችል ብዙዎች ፈርተዋል። በጉዳዩ ላይ በዛሬው ዕለት መልስ የሰጡት ዶናልድ ትራምፕ በጭራሽ ወደ ጦርነት አንገባም የሚል መልስ ሰጠዋል። ጦርነቱ ወዴት ያመራ ይሆን የሚለው የብዙዎች ጥያቄና ስጋት ሆኗል። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው አገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጅ ዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏትን እስራኤል ከምድረ ገጽ እንድጠፋ እንደሚሹ በይፋ ከመናገር አልፈውም በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለክቷትን ኢራን ሳትቀ ቅድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን ባለስልጣናትንና ሳይንቲስቶችን አድብታ ስታጠቃም፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከእነዚህም መካከል የፍልስጤሙ ሐማስ፣ የሊባኖስ ሄዝቦላህ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመላክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመውን ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ ያጸፋ ጥቃትን አስከተ ተከትሏል ከወራት በፊት ደግሞ የሊባኖሱ ሄዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላም መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ ሚሳይልና የድሮን ጥቃቶችን ሲፈጽም ባጸፈው እስራኤል የቡድኑን ይዞታዎች በአውሮፕላኖች ስታጠቃ ቆይታለች። ከእነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥ እና ከኢራን ውጭ በሀገሪቱ ባለሥልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቶ ነበር። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበር። ከቅርብ ጊዜ ወዲህ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረውን ፊልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። አሁን የጀመሩት የሚሳኤል ውጊያም እንደ ከዚህ ቀደሙ አንድ ሁለት የተታኩሰው የሚቆም አይመስልም። የሚሳኤል ልውጡ በእንዲህ መልኩ ከቀጠለ ሀገራቱ ወደ ለይለት ጦርነት ሊያመሩ እንደሚችሉ እየተዘገበ ነው።